ሰላም ጠና ስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምን ሰነበታችሁ። በጣና ቴሌቪዥን የተዘጋጀ የሚቀርበው ጣና እንግዳ የተሰኘ ፕሮግራማችን ተጀምሯል። በዛሬው ጣና እንግዳችን እንግዲህ በኢትዮጵያ ፖለቲካ ውስጥ ትልቅ ተሳትፎ እያደረጉ ከሚገኙ ፓርቲዎች መካከል የእናት ፓርቲ የውጭ ግንኙነት ኃላፊ አቶ ጌትነት ወርቁን በቀጥታ የስልክ መስመራችን አስገብተን የተለያዩ ጥያቄዎችን እያነሳን ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት ጋበዝ ናችሁ። አቶ ጌትነት በቅድሚያ ስለተገናኘን፣ ከብዙ ጊዜ በኋላ የተገናኘ ነው እና እንደምን አለ እንኳን ደህና መጣህ ለማለት ወዳለሁ። አማረ በጣም አመሰግናለሁኝ። ጅም ጊዜ በኋላ እንዳልኩ የተገናኘ ነው። አመሰግናለሁ በጣም። አመሰግናለሁ እንዲያው ወደ ዋናው ጥያቄያችን ከመግባታችን በፊት በተለይ የኢትዮጵያ አሁናዊ ሁኔታ በተለይ አሳሳቢ መሆኑ እንኳን በፖለቲካ ደረጃ እየተሳተፈ የሚገኘው ይቅርና ማህበረሰባችን በየቀኑ እየታዘቡ ያለው እውነት ነው እና አጠቃላይ ሀገሪቱ አሁን ያለችበትን ሁኔታ እንዴት ነው የምትረዱት እናንተ? ምልህ ትንሽ ስሜት ውስጥ የሚያስገባ ጥያቄ ነው በመለስከው ቁጥር የሚያስጨንቅ

እንደወደም ቢችሉ ጆሮ ከፍተው እንዲሰሙን እንትር የምናደርገውን አሁን የኢኮኖሚ ጥያቄ በጣም ብዙ ሰው እንደምታውቀው ነው። አሁን በጣም ብዙ የኢኮኖሚ ጥያቄ አለው። ይገባኛል፣ በጣም ይገባኛል። ይሄ የፍትህ ጥያቄዎች አሉ። እዚህ ሀገር ላይ ፍትህ ድራሹ ጠፍቶ ፍርድ ቤት ከህወሀት በባሰ መንገድ በአንድ ቡድን ቁጥጥር ስር ሆኖ በል ሲባል ብቻ የሚል ፓርላማውን የምታውቀው ነው ዘጠና ስምንት ዘጠና አንድ ሁለት ሰዎች ቢኖሩ እነሱንም ያለመከሰስ መብት እንኳን ሳያነሱ እንደ በግ እየጎተቱ የሚያስገቡበት እኔ አሁን ይሄ ለኢትዮጵያ ላግዠሪ ጥያቄ ነው። ይሄ የእኔ የእኔ ዋና ጉዳይ የኢትዮጵያውያን በሰላም ወጥቶ ማደር ሰላም አለመስፈን፣ በየቀኑ ልጆችን በሰላም አገኛቸዋለሁ ወይም ብሎ የሚጨነቀው ማህበረሰብ ነው። ሁልጊዜ እረፍት የሚነሳ ናይትሜር ለማንም ኢትዮጵያዊ እና እያወራን ያለነው ለግዠሪ በሆኑ ጉዳዮች አይ ነው። ለሌላው አለም እነዚህ ጉዳዮች ቤዚክ ሆነዋል። ለእኛ ግን ለግዠሪ በሆኑ ጉዳዮች አደለ የምንነጋገረው። ከአዲስ አበባ ባህር ዳር የሚሄድ አውቶቡስ ሁለት ባስ ሙሉ ሰው ታፍኖ መዳረሻው የት እንደሆነ በማይታወቅበት እና ያም ደግሞ እንዲሸፈን በሚፈለግበት ሁኔታ አደጋ ይገጥማል። የትም ሀገር የትም አለም አደጋ ይገጥማል፣ ችግር ይገጥማል። ያንን እንኳን በውል የሚናገርላቸው አለመኖር በስርዓት ደረጃ ያንን እንኳን የሚያናገር ያለመኖር። በድሮን በተገደሉ ሰዎች በፖለቲካ ሽፋን ሄደር ኦላ ነው ወይም ፋኖ ነው ሲሰለጥን አገኘ ነው እንትን እያደረግ ንጹሀንን የምትገልበት እና ለእኔ ሁልጊዜ በቃ ከእንቅልፎ የሚቀሰቅሰኝ የህዝቡ ወጥቶ ያለ መግባት እና እንደው ምንድን ነው ሀገር በራሱ ዴፊኔሽኑ ምንድን ነው? የመንግስት ዴፊኔሽን ራሱ ምንድን ነው የሚለው በዓለም ደረጃ እንደገና ዲፋይን ማድረግ ካስፈለገ ኢትዮጵያ ምሳሌ ሆና እንደገና ዲፋይን መደረግ አለበት። አይ ሰው በፍጹም ዲስቶርት ተደርገዋል። ሀብታም ማድረግ ምናምን መስሎ ነበር አይደለም፣ የዜጋውን ደህንነት መጠበቅ ፕራይም ዲዩቲ በስቴት የሚባለውን ያ ያን ያጣንበት ነው እና ከ በአጠቃላይ ውጥንቅጡ የወጣ የፖለቲካ ምስክር ክንስ ነው ያለ ነው። ወንድም ያባራ አመሰግናለሁ። በተለይ እንግዲህ ኢትዮጵያ በጦርነት ላይ እንዳለች ይታወቃል እና የብልጽግናው መንግስት በተለይ ጦርነትን በሀገር ውስጥ ብቻ ሳይሆን ጦርነትን ወደ ውጭም ጭምር ኤክስፖርት የሚያደርግ ነው ብለው በርካቶቹ የፖለቲካ ሰዎችም ሀሳባቸውን ሲያጋሩ እናስታውላለንና እንግዲህ ከአማራ ህዝብ ጋርም ግልጽ የሆነ ጦርነት በተለይ ዘረፈጅ የሆነ ጦርነት ከገባ ሁለት ዓመት አልፏል። ይህንን ጦርነት እንግዲህ መጀመሪያ በተለይ እናንተም በፖለቲካው አክቲቭሊ እየተሳተፋችሁ ከመሆናችሁ አንጻር መጀመሪያ ራሱ ጦርነቱን ማንፈልጎት ጀመረው። ትጥቅም ቀበቶም እናስፈታለን የሚሉ ፉከራዎችን ለጦርነቱ ቅድመ ሁኔታ ሊበሏት ያስቧትን አሞራ ጅግራናት ይሏታል እንዲሉ የማመቻቸት ሁኔታ ጽንፈኛ ማለት ደርሶ የመደበኛ ኃይሎች የአማራ ሸኔ ብሎ አቻ የመፈለግ አይነት ነገሮች በሰፊው ነበሩ እና በኋላም ጦርነቱን በግልጽ ሂዶ ጀምረው ማለት ነው። ከዛ በፊት እንግዲህ ከአማራ ህዝብ ጋር ጦርነት ውስጥ ሊከት የሚችል ምክንያት እንዳልነበር ይታወቃልና አጠቃላይ የአማራ ህዝብ እያረገ ያለውን ጦርነትስ እንዴት ነው የምታዩት? የእናንተ ግምገማ ምንድን ነው ያለው ነገር የሚለውን እንግዲህ ምን መሰለህ፣ ዞሮ ዞሮ የትግራይ ጦርነት ከተደረገ በኋላ እስከ ማስታውሰው እንግዲህ በአቋም ደረጃ ህወሀትን በብዙ የምንጠላው ኃይል ቢሆንም ግን ደግሞ በትሩ ህዝቡ ላይ እያረፈ ሲሄድ ነው ይሄ ነገር ህዝቡን መነጠል ይፈልጋል ድርጅቱን መነጠል ይፈልጋል አንደኛ ሁለታችሁ የገባችሁበት በጣም አደገኛ የስልጣን ሽኩቻ እንጂ እንደተባለው የህግ ማስከበር ብቻ አይደለም በሚል በተለይ ህወሀት አንደኛ መንግስት ሰኔ ታስታውሳለህ ሰኔ ሁለት ሰኔ ሀያ አንድ ሁለት ሺ አስራ ሶስት አመተ ምረት ከትግራይ ለእርሻ ምናምን ብዬ ወጣው ሲል በጣም ጠንካራ መግለጫ አውጥተናል ማስታውሰው ከዛ ህወሀት ውርጌሳ ሆኖ እስከ ውርጌሳ ሰሜን ወሎን ኦልሞስት ይዞ ማለት ነው። ወደ ደቡብ ወሎ እስከሚሻገር ድረስ ይሄ ነገር በድርድር ይፈታ እያለን በጣም እንወተውት ነበር። በኋላ ሁሉም ነገር ከቁጥጥር ውጪ ሲሆን ህጻናት ሲደፈሩ ነው ይሄ የመንግስት ዋና ተግባሩ ነው። ስለዚህ አሁን በደንብ መያዝ አለበት የሚለውን አጽንኦት ሰጥተን እንትን አድርገናል እና ያን ጊዜም ቢሆን በተለይ ንጹሐን ላይ የሚደረገው ነገር አግባብ አልነበረም። የአማራ ክልል ላይ ያለውን ኬስ ሲታይ ህዝቡ ከቀበሌ ሰልፍ ጀምሮ ክልል ሙሉ ወረዳና ቀበሌን ያካለለ ዞን እና ከተሞችን ያካለለ ሰልፍ ጠይቋል። ተው አትግደሉኝ

ለምሳሌ አማራ ክልል ውስጥ የሚነሱ ጥያቄዎችን በአንድ ጊዜ በሁለት ዓመት በአንድ ዓመት ወይ በአምስት ዓመት ልትፈታቸው ማትችላቸዋል ለምሳሌ ህገ መንግስታዊ የሆኑ ጥያቄዎች አንዳንድ መዋቅራዊ የሆኑ ጥያቄዎች በመነጋገር ቁጭ ብለህ ቢኮዝ ሀምሳ ዓመት ሙሉ በትርክት የመጣ እዳዎች አሉ ራስህን የነዛ ሁሉ ችግሮች ብቸኛ ተሸካሚ አድርገህ ህዝብ ጋር ጦርነት መቅጠም አላስፈላጊ ነው እና እኔ ከምት ትንሽ የተሻሻለ ናሬቲቭ አለኝ። እኔ የአማራ ሕዝብ ነው ተከፍቶ በሰላማዊ መንገድ እስከ ጅራፍ ፖለቲካ ተብሎ ጅራፍ እስኪነሳበት ድረስ በሰላማዊ መንገድ ጠይቋል እና አልሆን ሲል ጥይት እየተኮሰ ወጥቷል። ነቁ ጥሩ ነው። ነቁ ከግልፋቸው ነቁ። ኦፍኮርስ ጥይት ሲተኮስ ግን ያንንም ደግሞ በተለየ መንገድ ነው ይተ መንቃታቸው በጣም ጥሩ ነው። ኖ አሁንም ቁጭ ብለን እንነጋገር። እነዚህ ሁሉ ዳዎች በአንድ ጊዜ ልፈታቸው አልችልም። እንደማህበረሰብ፣ እናንተ የምታዋጡት መፍትሄ፣ የማዋጣው መፍትሄ ብሎ መነጋገር ሲገባ ሶፊስቲኬትድ በሆነ መሳሪያ ደግሞ አሁን ዘመን ያመጣዋለ በእርዳታ ና በብድር የምናገኘውን ድሮን እየወሰደ ማርከፍከፍ ጀመረው። ታስታውሳለህ የዛሬ ሁለት ዓመት ገደማ ፍኖተ ሰላም ላይ የጀመረው ድሮን እስከ ዛሬ ሁለት ሳምንት ሶስት ሳምንት ድረስ የብራቃቱን ኬዝ እና ምናምን እንታያለህ። ሉክ ልትጣላ ግጭት ሊኖር ፍጭት ሊኖር ይችላል። በክላሽ ሰው ይታኮሳል፣ በታንክት ሰው ይታኮሳል እና አጥር የሚሰሩ ሰዎችን ክርስትና ደርሰው የሚመጡ ሰዎችን ለአንተም በማይገባ ሊትራሊ ለተኳሹ አንዳንዱ ጉዳይ ለተኳሹ በማይገባ መሳሪያ ህዝብ ላይ ይህን ያህል ጭካኔ ማሳደር ታሪክ ይቅር የማይለው ነው እና እኔ የህዝብ ትግል ነው። ህዝብ ጥያቄ ጠይቋል። መከፋት ነበረው። በቅርበት እናውቀው ነበር። ባላስፈላጊ የፖለቲካ መረዳት ግን እንዲህ ባላስፈላጊ ዋጋ እያስከፈሉ ነው። ዞሮ ዞሮ አሁንም በፖለቲካዊ መፍትሄ ነው የሚሻው። ይሄ ጦርነት ለጦርነት የሚያልቅ አይደለም። ጦርነቱ ቆሞ ፖለቲካዊ መፍትሄ ነው የሚሻው። የፖለቲካ ነው ስህተቱ፣ ስህተቱን በፖለቲካ ነው የሚመጣው እና ከሀይል አማራጭ መቆጠብ አለበት ስርዓቱ። ይህንን ደጋግመን ተናግረናል። አማረ አመሰግናለሁ። እንግዲህ በተለይ ከሰሞኑ አንድ አነጋጋሪ የሆነ ጉዳይ ታይቶ ነበረ እና ይሄ ድርጊት ምንድን ነው? የአዲስ አበባ ከተማ አስተዳደር የፓርቲዎች ጋር ምክር ቤት ለከንቲባ አዳነች አበቤ ሽልማት አበረከቱ የሚል ዜና መነጋገር ሆኖ ነበርና እንግዲህ በተለይ ደግሞ በርካቶች አዲስ አበባ ላይ የተሰራው ብልጭልጭ ነገር ላይ ትኩረት ተደረገ። በርካታ ማህበረሰብ ከተፈናቀለ ቤቱ በላዩ ላይ ፈረሰበት የሚሉ በርካታ ማህበራዊ ቀውሶች አሉ እና እነዛን ሁሉ በጣሰ መልኩ ፓርቲዎች እንዴት ሄናደርጉ የሚለው ቁጣን ጭምር ቀስቅሷልና አጠቃላይ የእናንተ ሁኔታስ በዚህ ላይ የነበራችሁ ተሳትፎ ምን ይመስል ነበር የሚለውን እንዲ በዚህ ላይ ሀሳብን ብትሰጥ። ታንኪው እንኳን አነሳኸው። እኔ ያው እኛ አልሄድንም፣ እዛ ስብሰባ ላይ አልተገኘንም። ያልተገኘነው ደግሞ በአጋጣሚ ስላልሞላለን ወይም ምናም ሳይሆን በአቋም ነው ያልሄድነው። በአቋም ወስነን ነው እንዳትሄዱ ብለን እንትን ያደረግነው እናውቅ ስለነበር እንዲህ ያሉ ነገሮችን አሁን ላይ በአንድም በሌላ መንገድ ፎቶዎችን የኛው ፎቶዎች እያሳየ ፖለቲካ ለመስራት ጥረት እንደሚያደርግ እናውቃለን። ከዚህም በፊት የሰረዟቸው ስብሰባዎች አሉ ሰውን ሰው አልተገኘንም። በመጀመሪያ በስብሰባ ላይ በሽልማቱም አንስማማ ነር ነው በሰው ቁስል ላይ እንባ በሚያፈሰው ማህበረሰብ ላይ ጋሬጣ እንጨት የመስደድ ያህል ነው። በቁስሉ ላይ ው ቢያንስ ሀዘኑን እንኳን ቢችልበት በጣም ጥሩ ነው። እና ይጮሁልኛል፣ ችግሬን ያስተጋቡልኛል፣ ነገ ደግሞ በመርጣቸው ለችግሬ መፍትሄ ይሰጡኛል ተብሎ የሚታሰቡ ተብሎ የሚታሰቡ ፓርቲዎች እዛ ሄደው ደግሞ የመቀባባት እንትን ውስጥ መግባት ለእኔ ቅሌት ነው፣ ውርደት ነው። እና ሌላም ቦታ ተናግረዋለሁ። ያዋረዱት የተገኙትን አደለም፣ የተገኙትን አደለም የተዋረዱት፣ ያልተገኘነውንም ጭምር ነው ያዋረዱት። የኢትዮጵያን ሰላማዊ የፖለቲካ ትግልምን ጭምር ነው ያዋረዱት። ህዝቡ እንደምታውቀው ተስፋ እየቆረጠ ነው። እዚህ ሀገር ላይ በምርጫ ፖለቲካ ለውጥ አላመጣም እያለ ነው። መርጦ ሲበላሹበት ወይም መርጦም የመረጣቸው ሰዎች አልመረጠለት እ የሚሉት እዛ እዛ ህመም ላይ ወይም እዛ ፍርሃት ላይ አሁን ይሄ የተመናመነው የፖለቲካ ምህዳር ላይ እንዲህ ደግሞ አንተ እኔም እውነትም እኔም ማረባ ነኝ እኮ ብለህ ደግሞ የበለጠ ራስን ቀባብትህ አደባባይ ማውጣት ተገቢ አልነበረም። ዞሮ ዞሮ ነገሩ ያሳዝናል። አማረ ከሽልማቱም በላይ ንግግሩም ደግሞ ያማል። እዛ ላይ የሚናገሩት ነገር ያማል። አግባብ ያለው ጥያቄ፣ በሰል ያለ ጥያቄ የተጠና ጥያቄ ወል ድንገት ላይ ጠይቁ ይችላሉ ቀድሞ ገብቶ በዛ ጉዳይ ላይ መነጋገር ንድ እነዛ ሁሉ ጥያቄዎች ደግሞ ለምሳሌ ከንቲባ ቦታ በሆን እነዛን ሁሉ ጥያቄዎች አንድ ጊዜ ላልመልስ ይችላለሁ እኔ የብልጽግና ሰዎችን በደንብ እንዲያው ከሰሙ እንዲሰሙ የምፈልገው ራሳቸውን ከልዕለ ሰብነት ቢያወርዱ በጣም ጥሩ ነው። የለም፣ እዚህ ዓለም ላይ አንድ ብቸኛ ሰው መፍትሄ ያለው የለም። ይሄ የፈጣሪ ስጦታ ብቻ ነው። ሰዎች ልምትር ነው አቅማችን በቃ ተፈጥሯዊ ነው። እንታደርገዋለህ እና እዛ አሁን በቃ አይ ግድል የቤት ችግር እንፈታለን፣ የመንገዱን እንትን እናደርጋል፣ ያፈናቀልናቸውንም ሰዎች ላትል ትችል በተወሰኑ ጉዳዮች ላይ መልስ። የተወሰነውን ጉዳይ ግን እስቲ ንዘርዝረውና፣ ኢኮኖሚያዊ ጉዳይ፣ ፖለቲካዊ ጉዳይ፣ ማህበራዊ ምናምን ብለን እዚህ አርገ ለዛ እንደ ኮሚቴ ነገር ፎርም ታደርጋለህ። አግባብ ያለው መልሶች እየመለስክ እያደር ትሄዳለህ እና እንደዚህ አይነት ቅዥታሞች አይደለ ነው ሰዎቹን እንደምን ቅዥታም እንደምንላቸው ሁሉ እኛ ቅዥታሞች አደ አንድ ጊዜ መፍትሄ ይሰጥ የሚባል ይህ ማጂክ ብሉት የለም። ግን ቢያንስ አንድ አንድ ሁለታ መዋል አለብህ ከጥፋትህ መቆ ከጥፋት ከቆምክበት ቦታ ላይ የጥፋት ሜዳው ላይ ቢያንስ መቆ ባለበት ላይ ን ሀሳቦች ሲደጋገሙ ደግሞ አንድ እርምጃ ወደኋላ ትንሽ መለስ ማለት ያስፈልጋል። ሶ በዚህ መንገድ መሄድ እነዚህን የሚያስደርጉ ጥያቄዎችን መጠየቅ እና ያ የሚያመጣው ሪፐርኬሽን ካለ ያ የሚያመጣው ቁንጥጫ ካለ ያንን ለመቀበል መዘጋጀት እንጂ እዛ ሄደህ እነሱ በአስር ካሜራ እንደሚቀርጹህ እያወቅህ እና አላስፈላጊ ያላስፈላጊ ሳይሆን ያልተገቡና አስቂኝ የአድናቆት እንትኖችን እያረ ራስህን ለማስወደድ መሞከር በጣም አሳዛኝ ነው። ልብ ሰባሪ ነው። ለኢትዮጵያውያን የአንድ ያለመታደላችን አንድ ማሳያ ተደርጎ የሚወሰድ ነው። ግን ደግሞ አማረ ትንሽ ቅረጥ አድርገን ብናየው እንኳን ሆነ ትላለ። እነዚህ ሁሉ ተቆጥረን ነበረ። ሰባ አይሆን ነው። እዛ ያሉት ሰዎች ተጨምሮ ነው ሰባ አይሆን ነው። የኢትዮጵያ ሕዝብ በደንብ እንዲያውቀው ሰባ ቁጥር ነው። ይሄንንም እንደ ጥሩ ማሳያ አድርገውን እንዲህ እንድንናገርበት ረድቶናል ማለት ነው። አሁን በልበ ሙሉነት እንናገራለን ማን ነው የህዝብ፣ ማን ነው የህዝብ ያልሆነው የሚለው መናገር እንችላለን። እና በአንድ በኩል ደግሞ ታየዋለህ፣ እንደ ሀውልቱ ቆሞለት ይኸውልህ፣ የወደድ ባይነት ጥግ እያልክ የምትናገርበት ይሆናል ማለት ነው። እጅግ አርጌ ነው የማመሰግነው። አቶ ጌትነት ወርቁ የእናት ፓርቲ የውጭ ግንኙነት ኃላፊ ለሰጠን ወቅታዊ ማብራሪያ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። ክብር ይስጥልኝ። ወደፊትም እንግዲህ በተለያዩ ጉዳዮች ውይይታችን ይቀጥላል። አመሰግናለሁ።